የራሴ መኪና የራሴ መኪና ይኖረኛል። ዝም ብሎ መኪና ሳይሆን ይሄ የሚረገጠውን መኪና አለ አይደል? ምን የሚባለው ልብሱን አይደል የሚባለው? አንተ ምን የምትሠራው ዛሬ የኦፕራሲዮን አዋጅ ሰጥተሽ የመጣሽ አንቺ፣ ቀጣይ ጊዜ ይህ አዋጅ ተገልብጦ፣ እግዚአብሔር እኮ ያኔ ተናግሮ ነበር፣ ተፈወሰች ብለሽ ለምስጋና ትመጫለሽ። ጌታ ሆይ ጌታ ሆይ፣ የተስፋ ነሽ የተስፋ ነሽ፣ የቅድስት የአብታሞ የዲቦራ የዲቦራ የቃል ኪዳን የቃል ኪዳን ማናት? አበበችን ታውቃለህ? የታለች እሷ? አበበችን አጥ ና ይዛት በዛ ጋር ዛሬ በል እግዚአብሔር በል። አበበች እሷ ናት። እኔ ምን ያለው ታውቃላችሁ? እቺ ሴት ከኢትዮጵያ ውጪ ሌላ ሀገር ሄዳ ከፎቅ ላይ ተገፍትራ ስትሞት አየሁ። ምን ያልከኝ ነው? ሄዳ መጣለች። ከኢትዮጵያ ውጭ አሁን ስሙኝ። ከፎቅ ላይ ተገፍትራ ተጥላ ስትሞት አየሁ። ፓስፖርት አለች እሷ? አዎ ስጠኝ፣ እስኪ ፓስፖርት ካለ ደስ ያለው ጌታ። ክብር ልልሳ ለማን ሰተናል፣ ለማን ሰተናል። ተመልከቱ። ትሄዳለች። ከሄደች አንድ ወር አትኖርም። እዛ ከተማ ላይ ተገፍትራ ትሞታለች። ይህንን አዋጅ እግዚአብሔር ዛሬ ገልብጫ በለት ጅሽ ያጅ ጨፍኛ ዳይ ቻው የሞት መንፈስ አስጠጋት ወደዚህ በናዝሬቱ ጌታ በኢየሱስ ስም ነጻ አውጪ። ዮሴፍ የሚባል ሰው ታውቃለ? የእሷ አባት ነው አይደል? የሞት መንፈስ ከዛ ነው የሚመጣ። ማየው፣ እግዚአብሔር ዛሬ ሰብር ያለው አለ። አሜን። ዘርግጅሽን። አሁን ሜት ትፈልጊያለሽ ወይስ ይቅር ትሄጃለሽ? አዋጁ ፈርሷል። ጨለማ ተመቷል። ዘርጋጅን ይሳካል። ሞት አይሆንም። በምስጋና ትመጣል። እግዚአብሔር ጣልቃ ገብቷል። አሜን። ቻው። ለጌታ ክብር አምጡ እስቲ። ቁሚ እስቲ። አንቺ ዛጋ ምን ጽር ያደረክሽው? ነይ ነጋ የሮሽ ነይ ነጋ ማን ነው? ለጌታ ክብር እልልታ፣ እልልታ። እንደገና ለንጉሱ ከፋር ጉዳ ማን ያልከባድ ነው? ይሄን ድንጋይ ነገር በየስማትርታችን ላይ ከዶክተር የሰማችሁት ከቲም የሰማችሁት ክፉ ዜና በኢየሱስም በእናንተ ላይ አይሰራም። አሜን። በኢየሱስም በእናንተ ላይ አይሰራም፣ አይሰራም። በልጆቻችሁ ላይ አይሰራም። አሜን። በቤታችሁ ላይ አይሰራም፣ አይሰራም። በጤናችሁ ላይ አይሰራም። አሜን። አልሞትም በይ እስቲ። አልሞትም ድገሚ። አልሞትም ድገሚ። አልሞትም ጨምሪ። አልሞትም የውላጅ ስሙኝ። እቺ ሴት ሆስፒታል ገብታ አልጋ ላይ ተኝታ ከሁለት ቀን በኋላ ስትሞት አየሁ። ያምሻል አንቺ፣ በጣም በጣም ሆስፒታል ሄደሻል። ሁሌ ምን ተብለሻል? አሁን እጢ ነው እጢ ያለብሻል። ዲስክ ምን ተባልሽ? አሁን ኦፕሬሽን ነው የሚሉት ኦፕሬሽን። ለጌታ ክብር እልልታ። ምስጥራትን ለሚገልጥ ጌታ እልልታ ጭብጨባችን ነው። ቆይ ስሙኝ፣ ትሄዳለች፣ እንን ትሰራለች። ከሁለት ቀን በኋላ በዛው እንድትሞት ነው የጠላታዋች። ደግማ እንዳትነሳ ነው። እግዚአብሔር ምን ይላል አዋጁን ገልብጫለሁ አሜን በአንቺ ሕይወት ላይ እግዚአብሔር ምን ይላል ልናገር ላይ ምን ይላል ልናገር ትመሰክሪያለሽ ከፊት ባለው እሁድ ሄደሽ ስትመረመሪ ዲስክ የለም እኔ ባለፈው አርባ ምንጭ ላይ በጣም የደነገጥኩበት አንድ ምስክርነት 12 ዓመት የጡት ካንሰር ታማሚ የጡት ካንሰር ጉባኤ መጣች። ጌታ ተናገራት አለ ጸለይኩኝ። ሄዳ ስትመረመር ሰውየው አራት ቦታ ውስጥ ያስመረመራት፣ ኧረ ካንሰሩ የለም፣ ካንሰሩ የለም። እውነት ነው አደለ? ኢየሱስ ጌታ ነው። አሁን እቺ ስትሄድ እንደዚህ ነው የምትባለው፣ ዲስኩም የለም አሜን፣ እጢውም የለም። የት ሄደሽ ነው የመጣሹ ትባያለሽ። ቻው፣ በምስጋና ትመጫለሽ። ማን ነው ለጌታ ክብር ከመጣለው? ለጌታ ክብር ጌታ ሆይ የልጄ ዓይን አይጠፋም። አዋጁ ይፍረስ። እኔ ጠላት ካንሰር አስቀምጦ ነው ማየው። ትታመማለች ዓይኗን ኦፕሬሽን ምን ትሆናለች? ቆማችሁ ለጌታ ልክብር። ጌታ የኦፕራሲዮንን አዋጅ መገልበጥ ይችላል። እስኪ ይችላል የሚል ይችላል እርግጠኛ ናቸው። ይችላል፣ ይችላል። ለመች ነው ቀጠሮ? ጌታ በዚህ ውሃ ሄደሽ ፊቷን ትታጠብ። ሙሉ ፊቷን ትታጠብ። እነዚህ ነው የሚሆነው። ዛሬ የኦፕራሲዮን አዋጅ ሰምተሽ የመጣሽ አንቺ፣ ቀጣይ ጊዜ ይህ አዋጅ ተገልብጦ፣ እግዚአብሔር እኮ ያኔ ተናግሮ ነበር፣ ተፈወሰች ብለሽ ለምስጋና ትመጫለሽ። ቻው በምስጋና ነኝ ጌታ። ለጌታ ክብር ቁሚ። እዛ ጋ የትንቢት መንፈስ ጉባኤው ላይ ፈሷል። ቁሚ ባለምንጽር፣ እስቲ ጌታ አለበ ድጋም ይስቲ ጌታ። የፈራሁት ይሄ ክስ ይሄ ክስ ክስ፣ የፍርድ ቤት ጉዳይ ቀጠሮ መቼ ነው? የት ገብቷል ፍርድ ቤት? አሁን ምን ይሁንልሽ? አሁን ይፈረድልኝ። ላንቺ ትመሰክሪያለሽ። እኔ ነቢይ ግሩም እግዚአብሔር አምላክ ነገሬን ቀይሮ ቆሜ አመሰግንበት ቀን ናፍቆኛል ሚል ልጁን ያሳይ ትፈልጋላችሁ? በጌታ በኢየሱስም የሰማችሁ ትንቢት ዛሬ ይፈጸማል። አረ ተቀበሉ፣ ከፍ አድርጉና እጆቻችሁ እስከዛሬ የሰማችሁ ትንቢት ዛሬ ይፈጸማል። አሜን በኢየሱስም ይፈጸማል። በኢየሱስም ይፈጸማል። አሜን። የሰማሁትን ሳይፈጸም አልሞትም። በኢየሱስም ዛሬ አዋጅ ይፈርሳል። አሜን። የነሱ አቅም አለ፣ ጉልበት አላቸው፣ እውቀት አላቸው። ግን እግዚአብሔር የሚያደርገው እንደዚህ ነው። እነሱ ካላቸው እውቀት ከአንተ ጋር ያለው ጌታ ይበልጣል። አሜን። አሜን። ይሄ ጌታ ዛሬ አዋጅን ይገለብጣል። ሳራን ይገለብጣል። ሐዘንን ይገለብጣል። ጨለማን ይገለብጥ ይመጣል yes አንድ ሰው አሜን ይበል ይሁንለታ። አሜን ቁጭ በሉ። ዛሬ ዛሬ ከስንት ነው ዛሬ ደስ ያለው ለጌታ ክብር እንልታ። ይችላል እዚህ ጋር አ፣ አንቺም ስለተስፋነች ነው የምጸልይላት ተስፋነችማ፣ ዘንድሮ ተፈታኝ ናት። ፈተና ነው ለበርካታ ሰዎች ፋውሲ የሆና ያለሁ ከፍ አድርጎ ውሃ የያዛችሁ ወደ ላይ ብድግ አድርጎ ውሃ የያዛቸው መጸለይ ይፈልጋሉ። ፔንታኮስታ ሊብራ ዳባ ሻካታያ። ዛሬ ቀን ነው። አንተ እስቲ ከዚህ በኋላ አበል፣ ከዚህ በኋላ እኔ የራሴ መኪና የራሴ መኪና ይኖረኛል። ዝም ብሎ መኪና ሳይሆን ይሄ የሚረገጠው መኪና አለ አይደል? ይሄ ምንድን የሚባለው ምንድን የሚባለው ይሄ ልብሱ ነው አይደል የሚባለው? አንተ ምንድን የምትሰራው? እኔ ልብስ ቤት አለኝ። ለአንዳንድ ሰዎች በር እየተከፈተ እያየሁት። ትቀበሉኝ ያላችሁ አንገት በደፋሽበት ሰፈር ቀና ቀና፣ በተዋረዳችሁበት ሰፈር ቀና ቀና፣ ዝቅ ባላችሁ በሰፈር ቀና ቀና። በኢየሱስም የፈራችሁ አይወርሳችሁ፣ ኪሳራ ምን ሐዘን አይወርሳችሁ። ጌታ ሆይ ጌታ ሆይ ዛሬ የተስፋነሽን የተስፋነሽ ምን ይሆን ላለሷ ተፈታይን ናት። ዘንድሮ እየሰማችሁ ነው። እኔ አሁን ለሷ ልጸልይ፣ ለዛች ነበር ልጸልይ የነበረው ከኋላ ላይ ተስፋ ነች። ያቿ እጅ ያነሳችው ላንቺ ነበር። እሷ ብድግ አለችና ፎቶ አሳየች። ጌታ መንፈስ እንደዚህ አለኝ፣ ፈተና የምትፈተነው ተፈታኝ አለኝ። ዌቲንግ ገባች። አቋራጭ ጎበዝ ናት። እየሰማችሁ ነው። መንፈሳ ዓለም እንደዚህ ነው። መንፈሳ ዓለም መንቃት ነው የሚጠበቅብህ። ለሆነ ሰንበድ እየጸለይኩኝ መፍዘዝ አይጠበቅም። እኔ ነኝ ብለህ ግባ ዝም ብለህ አክሰሱን አገኘው። ቀጣይ ነገር ይቀየራል። አሜን ስትሉ ይሁንላችሁ። አሜን ስትሉ ይሁንላችሁ። አሜን። እዚህ ጋር ለብዙ ሰው እየጸለይኩ፣ ለብዙ ሰው ታምራት ይሆናል። እዚህ ብዙ ሰው እየተፈታ ቤት ላይ ብዙ ሰው ይፈታል። አሜን። እዚህ የብዙ ሰው ጤና እየተመለሰ ቤት ላይ የብዙቻችሁ ጤና ይመለሳል። አንድ ጌታ ሆይ፣ ጌታ ሆይ፣ የተስፋ ነሽ የተስፋ ነሽ። የቅድስት የአብታሙ የዲቦራ የቃል ኪዳን ታቂያችዋለሽ። አዎ ቃል ኪዳን ማናት? ደስ ያለው ማነው? ደግሞ ለጌታ ክብር የሚያመጣ አስተ ማርገ ምርጋል። እጆች ወደ ሰማይ ከፍ ይበሉ። ኩሻይ ሚጫ ከፍ አርጉ እጆቻችሁን። ተቀበሉኛላችሁ? አዎ፣ ተቀበሉኛላችሁ። አዎ በናዝሬቱ ጌታ በኢየሱስም ከነመከራችሁ ከዚህ ቤታ ተወጡ። አሜን፣ አሜን። ከመጣችሁ ጥያቄ ጋር ከዚህ ቤት አትወጡም። አመን አመን ከመጣችሁት ጉዳይ ጋር ከዚህ ቤት ነገር ነገር ተቀየረ። ልጆችሽ ላይ በየጊዜው የሚመጣ በሽታ አያለሁ። ልጆችሽ ላይ በሽታ አያለሁ። ባለቤትሽ ይደክማል፣ ይታገላል፣ በረከት የለም። የአንቺም ነገር ዜሮ ሆነዋል። ወደ ቤት ስገባ አያለሁ፣ ሰርቪስ ቤቶች አያለሁ፣ እንጨት አጥር፣ በር፣ ቆርቆሮ፣ ግቢ አያለሁ። ወደ ውስጥ ስገባ አንድ ሁለት ሦስት አራት አምስት ሰርቪስ አያለሁ። አንድ ሁለት ሦስተኛ ሰርቪስ የእናንተ ቤት ነው። ወደ ውስጥ ስገባ መሬት ላይ ፍራሽ አለ፣ ለብቻ እዛ ጋር ትንሽዬ ወንበር አለ፣ እዚ ጋር ወደዚህ ድስቶች አያለሁ፣ ሌላ ምንም የለም። በቅርብ ጊዜ አዲስ አበባ ነቢ ግሩም የፈለገ ነገር ይሁን፣ እኔ ምንም አልፈልግም። አይኔ ይከፈት የሚል እጁን ያሳይ። እኔ ሌላ ምንም አልፈልግም። ስድብ አለው ቻሌንጅ አለው ብዙ ትባላላችሁ። ይሁን የሚል እጁን ያሳይ። ማንም ነው አፉ የሚከፍትባችሁ ይሁን። ከፍ አርግጀ በጌታ በኢየሱስም አይኖቻችሁ ይከፈት። አይን መከፈት ማለት ስም መጥራት ብቻ አይደለም።

ያደረ ያለውን ከዛሬ በኋላ በለው። ከዛሬ በኋላ እንደ ተራ ሰው አልኖርም በለው። አንዳንድ ሰው በጠላት መንደር ላይ እየዘለለ ሲገባ ጊዜ ደርሷል። በእዚ አካባቢ ነቢያታ ያለሁ ሐዋርያታ ያለሁ የራሳቸው የሀራሳት ሚዲያ የሚኖራቸው ትውልድ የሚሰማቸው ሀገር የሚሰማቸው አፖስቶሊክ የሆነ ቅባት ጊዜ ደርሷል። ተናገሩ